ማን ለመኛው ያጣሁት ነገር የለም። አላህን ያላህን በር ያንኳኳ ሰው ይከፈትለታል። ያላህን በር ያንኳኳ ሰው አላህ ምላሽ ይሰጣል። ዋናው ከኛ በንጹህ ልቦና ወደ አላህ መጠጋት ነውና አላህ ለመኖሩ አንዱ ዋነኛ ማስረጃ ኢሞሽናል ነው። ወየክሽፉ ሱ አላህ የለመነውን ነገር ሁሉ ይቀበልን በሕይወታችን በህይወታችን ውስጥ ያሉ ችግሮች በሙሉ አላህ በራህመቱ ወየክሽፉ ሱ ብሏል። ክፉ ነገርም በሙሉ ከኛ ላይ ያክሽፍልን። አሚን ያ ረብ ተችቀ ያንን ነጥብ ደርሰህ ታውቃለህ። ሁሉንም ነገር ስትሞክር፣ ስታቅድ፣ ስትጸልይ፣ ስታልቅስ ግን ምንም የሚሰራ የማይመስልህ ጊዜ አለ። ደክመሃል። ዱዓዎችህ ምላሽ አላገኙ ይመስሉሃል። ልብህ በሹክሹክታ ምናልባት አላህ ረሳኝ ይሆናል ይላል። ግን እርሷን ረሳህም መቼም የማይረሳህም ምናልባት አላህ እየጠበቀህ ነው።

ከነብያትና መልእክተኞች ነብዩ የሚያክል መልእክተኛ አላህ እስከሰጠን ድረስ ወላሂ ባህሪያችን የመጨነቅ የመጠበብ ማለት ነው። ባህሪ መሆን የለበት ለምን? አላህ ለና አላህን ያለው ሰው የጎደለው ነገር አለ እንዴ? የመስጠት መግለጫ ነው። ስለዚህ ጭንቀቱ መጠበቡ ኬት መጣ የተባለ እንደውም ችግሩ የመጣው በውስጣችን ያለው የኢማን እዲያኒ ብርሃን እየደከመ ስለሄደ ነው። ማወቅ ያለብን ኢማን እኛ ባሰብነው ቦታ አደለም። ያን የሚቀመጠው ይጨምራል፣ ይቀንሳል። ሲጨምር ሰውየው ውብ ይሆናል። እየቀነሰ ሲሄድም በተቃራኒ ደግሞ ያ ውብ የነበረው ሰው ወደ ሌላ አህዋል ይገባል። ያ የኢማን መግደል መጨመር የሚያመጣውን በጣም የፈለግከው ነገር ሲኖር አድርግልኝ እባክህ፣ ይህንን አድርግልኝ የምትለውና በጣም ከባድ ችግር ውስጥ ሆነ መሸሸጊያ የሚሆን በቀንሰልኝ ጌታ የእርዳኝ የምትለው አካል ሰመን አሰመድ ጠቅልል ሲደረግ ወደ አንድም ክጃሎት የሌለው ሁሉም ግን እሱን የሚከጅል የሆነ ጌታ ማለት ነው። እሱ ቀንይ ነው። እሱ የተብቃቃ ነው። እሱ ከመክሉቃቶቹ የሚፈልገው ነገር የለም። መክሉቃቶች በሙሉ ግን ወደ እሱ መጠጊያ ይፈልጋሉ። አሰመድ በምላስህ ብቻ ሳይሆን በልብህ ስትለው ነገሮች አንተ እንኳን በማታያቸው መንገዶች መለወጥ ይጀምራሉ። በሮች ይከፈታሉ፣ ልቦች ይለሰልሳሉ፣ መንገዶች ይስተካከላሉ። ምክንያቱም ጉዳዮችህን መቼም ለማይከስም ለሆኑ አካል አስረክበሃል። ነቢዩላህ ኢብራሂም ዓለይህ ሰላም እነዚያን ቃላት ከተናገሩ በኋላ ምን እንደተፈጠረ ታውቃለህ? ሊያቃጥሉ የነበረው እሳት ቀዝቃዛና ደህንነቱ የተጠበቀ ሆነ። እሳትን ወደ ሰላምነት የቀየረው ያው ዱዓ ያንተን ተርመስ ወደ መረጋጋት ሊለውጥ ይችላል። ምክንያቱም የአላህ እርዳታ ሁልጊዜ እሳቱን አያስወግደውም። አንዳንዴ ሳትቃጠል እንድታልፍበት ያደርግሃል። ዝም የምለው አውሪ እንጂ አዳማጭ በሌለበት ዓለም ውስጥ ቃላት ማባከን ስለማልፈልግ ነው። ዝም የምለው አዳምጦ የሚፈርድ እንጂ የሚረዳ ስለሌለ ነው። ዝም የምለው ገና ማውራት ስጀምር እኔም እኮ ብሎ ኢጎን የሚያራምድ ስለሚበዛ ነው። ዝም የምለው የተናገርኩትን ነገር ከሶስተኛው ወገን ደግሜ ስለምሰማው ነው። ዝምተኛ አይደለም ዝም የምለው አዳማጮኝም አይደለም። ጆሮ ሰጥቼ የምሰማው የራሱን ብሶት፣ ችግር፣ ሐዘን፣ የሕይወት ስንክሳሩን አራግፎብህ ያንተን ሀሳብ ለመስማት ጊዜም ሞራልም ያጣል። ያኔ ሳትፈልግ አዳማጭም ዝምተኛም ትሆንና ዝም ብለህ ከራስ ጋር ብቻ ትማከራለህ። ዝምታ ወርቅ ነው ተብሎ የለ።

ሁሉም ነገር የእሱ የሆነ ጌታ። ስለዚህ ወደ እሱ መጠጋትህ አያሳፍርህም። ስለዚህ በሚቀጥለው ጊዜ ወጥመድ ውስጥ ያለህ ሆኖ ሲሰማህ እንዲህ በል። በሚቀጥለው ጊዜ ስትፈራ እንደዚህ በል። በሚቀጥለው ጊዜ ሁሉንም ነገር ሞክረህ ምንም ሳይሰራ ሲቀር እመነውና እንደዚህ በል። ሐስቡን ላህ ወኒዕመ ልወኪል። አላህ ብቻ በቂ ነው። ምክንያቱም እርሱህ በቂህ ነው። ሁልጊዜም ነበር ሁልጊዜም ይሆናል እና የሚያምረው ነገር ምን እንደሆነ ታውቃለህ ድንቅ ዱዓዎች አያስፈልጉህም የግዴታ አረብኛ ቋንቋ መናገርም አይጠበቅብህም ቅንነት ብቻ ነው የሚያስፈልግህ እንዲህ የሚል ልብ ያ አላህ ይህንም ብቻዬን ከእንግዲህ ማድረግ አልችልም ያ ሁሉንም ነገር የሚቀይር ዱዓ ነው። ዝምተኛ ነበርኩ፣ ተናገር አሉኝ፣ ተናገር ለፈለፍ፣ ካሉ ዝም አሉ። ብቻዬን ነበርኩ፣ ከሰው ሁን አሉኝ፣ ከሰው ሁን፣ እግር አበዛህ አሉኝ። ምን ይሻል? እንባ በእስልምና ትልቅ ቦታ አለው። ነቢዩ ሰለላሁ ዐለይሂ ወሰለም አላህን ፈርታ ያለቀሰችን አይን አይቀጣም ብለዋል። ዓይን አላህን በመፍራት ያለቀሰችን ዓይን አላህ ይቀጣት፣ ያን ሰው አላህ ይቀጣው። እሱን ፈርቶ እሱን ተናንሶ ብቻውን ሆኖ በተለይ አምላኩን ፈርቶ ማንባት ትልቅ ደረጃ ነው። ምን አሉ? ያ ረቢ፣ እኔ ታውቃለህ፣ እንደምወድ ታውቃለህ፣ አንተን የሚወዱ ባሮች ይህንም እንደምወድ ታውቃለህ ግን አንተን እንዴት አድርጌ ነው ማስወደድህ? ወደ ከልቀ የሚገርም ነው። አላህ ምን አላችሁ? አስታውሳችሁ በጸጋዬ በችሮታዬ በበላኤን አስታውሳቸዋል። አላህ ጸጋዬን ግለጽላቸው አላ የዋለለንን ጸጋ ድምፅ ማውጣት ቀላል ነው። እንዲያአይኸ የሆነ እኮ የብሬናችን ክፍል አለ። ድምፅ ማውጣት ካልቻለን ይዘጋ በቃ አትችልም። መናገር ቀላል አይደለም። ሐስቡንላህ ወኒዕመል ወኪል የሚለውን በእውነተኝነት ስትለው አላህ ፈጽሞ ከማትጠብቃቸው ቦታዎች እርዳታን ይልክልሃል። ከለመንካቸው ሰዎች ሳይሆን፣ ከሰራሃቸው እቅዶች ሳይሆን፣ ግን ከማታየው

ስጁድ ላይ ማልቀስ ነው። እንሻላ ወንድምም ለወንድሙ የሚያደርገው ዱዓ እንዳለ ሆኖ ያ በጣም ሙስተጃብ ከሆኑ ዱዓዎች ውስጥ አንዱ ነው ብለናል። እንሻላ አልሐምዱላህ። ምናልባት ሁኔታ በአንድ ጀንበር ላይ ለወጥ ይችላል፣ ግን ልብህ ይለወጣል። ምክንያቱም በረካ የሚጀምረው ፍርሃትህ ሲያበቃ ነው። እና ፍርሃትህ የሚያበቃው አላህም ሙሉ በሙሉ ስትተማመን ነው። ሪዝቅህ ጥብብ ብሎብህ ከጨነቀህ ይህንን ዱዓ ከኔ ጋ ሶስት ጊዜ በለው ከችሮታህና ከእዝነትህ እለምንሃለሁ። አንተ እንጂ ማንም ባለቤቱ አይደለምና፣ እኔ ወደዚህ ሄዶ አመላክቻሃለሁ። አንተም ይህንን ዶ ሌሎች በማጋራት የአጅሩ ተካፋይ ይሁን። ወላሂ አላህ ያልጻፈልንን ሪስቅ አንመገብም። አላህ የጻፈልን ሪስቅ ነው የምታገኘው። ያጭበረበርከው ሪስቅ ሰብር ብታደረግ ኑሮ አላህ ሱብሓነሁ ወተዓላ በሓላል መንገድ ያመጣልህ ነበር። አንተ ወላሂ አይምሰልን ሙእሚኖች እንዳንታለን

አካል ይዞ የመጣው መልካም ጀሀነም ነው መግቢያው፣ ያሉ ይሄ ከሐራም ለበቀል ስጋ የጀነት ኢንቫይሮመንት አየር አይስማማው ጀሀነም ነው የሚስማማው። ስለዚህ የትም ቦታ ብትሆን አሁኑ ኑበል በል ሐስቡነላህ ወኒዕመል ወኪል በልቦችህ ውስጥ አስተጋባው። ጭንቀትህን በሰላም እንዲተካው ፈቀድለት አላህ። ትናንትን በቂ ነበር፣ ዛሬም በቂ ነው፣ ነገም በቂ ይሆናል። ሚሳ ነው ጌታ አይደለም። አላህ ሱብሓነሁ ወተዓላ እንደ ሰው ነው ሐሳብ ምናበዛው እንደ ሰው ነው ካልኩሌሽን ውስጥ የምንገባው? አላህ ግን ከፈለገ አንድን ነገር ሁን ይለዋል፣ ይሆናል። ምንም ከልካይ የለው። ወላሂ ፈጥኖ ደራሽ አላህ ነው። ጭንቀትን ሊያስወግድ የሚችለው አላህ ነው። ካለንበት መከራ ነጻ ሊያወጣ የሚችለው አላህ ነው። ደስታ ሊያመጣ የሚችለው አላህ ነው። ርዝቅን የሚያሰፋው አላህ ነው። ልጅ የሚለግሰው ትዳር እንዲሳካ የሚያደርገው አላህ ነው። በሽተኛን ማንም አይድንም ብለው ተስፋ የተቆረጠበትን የሚያቆመው እንዲንቀሳቀስ የሚያደርገው ማን ነው? አላህ ነው።

ከዛ መጥፎ ባህሪ ያጸደዋል። ችግር በራሱ ችግር ብቻ አይደለም፣ ህክምና ነው፣ እየታከመ ነው ያሰው። ወደ አላህ የበለጠ ስብር ብሎ እንዲወድቅ ማለት ነው። ማረኛ አላህን አመስግነው እየሰገድኩ እየተነሳ አመስጋኝ ባሪያ አልሆንም እንዴ? ከባሮቼ ጥቂቶቹ ናቸው አመስጋኝ። አብዛኛው አማራሪ ነው፣ አቤቱ ታቅራቢ ነው። የሆነ ነገር እስኪደርስ ደርስ አላህን ይለምናል ከያዘው በኋላ ወደ ዛነም። ይሄ ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም አላህ ያለፈውንም ይመጣውንም ወንጀል ማራቸው፣ ለሊስ ግን ቁመው ሲሰግዱ ያድራሉ። እናታችን ዓኢሻ ያ አላህ መልእክተኛ፣ አላህ ይመጣውንም የወደፊቱንም ወንጀል ምሮ የለ ለምን ነው ግርስ ከሚያብ ምትሰግዳለቻት? ያ አኢሸቱ አመስጋይ ባሪያ አልሆንም እንዴ? ማረኛ አላህ ናመስግነው እየሰገድኩ ይደለሰ

ከባሮች ጥቂቶቹ ናቸው አመስጋኝ አብዛኛው አማራሪ ነው አቤቱ ዳቅራቢ ነው የሆነ ነገር እስኪደርስ درس ይለምናል ካዘው በኋላ ወደ ዛነመ ይሄን ረስቶታል ቤት ብሏል ተሳክቷል ስዳራ አለ ተሳክቷል ስራ አለ ተሳክቷል አሁን ሌላ ነው የሚያስቡ ይሄን አይደለም የሚያመስል ትንሾች ናቸው ዞር ብለው አልহামዱሊላህ ልጅ ሰጣይ ትዳር ሰጣይ ስራ አለኝ እንዴ እንነታል አልহামዱሊላህ ሚሉ ተቂት ናቸው ሸክሙም በቂ ጊዜ ተሸክመሃል። አሁን መቼም ለማይደክመው አካል አስረክበው። ሐስቡን አላህ ወኒዕመል ወኪል ይህ ዝም ብሎ ዱዓ አይደለም። ይሄ ጉዳዮችህም በሙሉ ለአላህ የማስረከብ ጉዳይ ነው። አላህ ይላሉ ነቢዩ ዓለ ሰላት ወሰላም ለባሮቹ ሀብትን ይሰጣቸዋል የሚያካፍሉት ከሆነ ሀብቱን እዛ ያቆይላቸዋል። እጃቸውን ከሰበሰበው ወደ ሌላ ስም ይቀይረዋል ይላሉ። ሐዲሱን ሰሒህ ባሮቹ ዘንድ ያሰራጨውና

ከምትወዱት ነገር እስክትሰጡ ድረስ ይላል። ይሄን አንቀጽ አቡዳህዳ የሚባለው ሚባለው ታላቁ ሰሃባ ሰማ። ወደ ነብዩ መጣ። የአላህ መልእክተኛ ቁርአን ሰማውት ከምንወደው ነገር ካልሰጠነ የመልካም ነገር ምንዳችንን አናገኝም። እንዲያ አላቸው። አንቀጹ እንደዛ ነው የሚለው። ከዛም የአላህ መልእክተኛ የኔን ማሳታ ቁቴል መወደውን አላቸው። የቱ ነገራቸው። ውብ ማሳ ነበረ 600 በላይ የቴምር ዛፍ ያዝ የራሱ ምንጭ ያለው ማሳ ውስጥ አገልጋዮች ያሉበት የሚያፈራ ነቢዩም ዓለይሂ ሰላት ወሰላም እዛ ማሳ እየገቡ ውሃ ይጠጡ ነበር ውሃውም ጣፋጭ ነው ብለው የተናገሩለት ማሳ ነበረው። የአላህ ምልክተኛ እምወደው ንብረቴ ነው፣ ለአላህ ሰጥቻቸው አለ አለ ለአላህ ሰጥተህ ንብረቱ ለአላህ በጀነት ለውጦ ከቤት ከመስጊድ ሲወጣ ሚስቱና ልጆቹ ማሳ ውስጥ ናቸው ቴምር አንስተው እየበሉ ነው። ጮኸ። ያ ኡመት ዳህዳህ አላት ሚስቱን። አቤት አለችው ይሄን ማሳ ለአላህ ሽጠነዋል ቴምር እንዳታንሻላት። ማሳውስ ሲገባ ልጁ ቴምር እየበላና ካፏ ወጣውና ልጄ ወይ ለአላህ ሽጠነዋል መብላታችን ብሎ ይዞት ወጣ። ምድር ላይ ሳሉ ባለው ንብረታቸው የአላህን ውዴታ አግኝተው ጀነትን አረጋግጠው ፈርመው የተሻገሩ

የምንሰራው ንግድ ውስጥ ከዘካችን ውጭ ለአላህ ምንለው ይፈልጋል። ሌላ እኔ አንድ ወዳጅ አለኝ ዘካውን ዐሥር ፐርሰንት የሚያወጣ ዘካውን ሁለት ነጥብ አምስት ፐርሰንት ነው አይደል የምናወጣው፣ ዐሥር የሚያወጣ እኔ አቃ እኛ ውስጡ ነው የአላህ ደጋግ ግበሮችን ታገኛላችሁ። ስፈትሻችሁ ሀብት ጥቅሙ ምንድን ራት እኮ ያ ሽብር ራት አንበላ ትንሽ ልታካፍሉ ብቻ ለሌላው ልትኖርለት ብቻ። ሌላ ከቃሩን የምንማረው ትምህርት እንደምታቁት ቃሩን የሙሳ ያጎት ልጅ፣ የታላቁ አላህን ያናገረው ነቢይ ያጎት ልጅ። አንዳንዴ እንዲህ አይነት የቅርብ ዘመድ የመስመርህ እንቅፋት፣ የጉዞህ እክል ሊሆን ይችላል። ከፊርዐውን ጋር አብሮ ሙሳን አዛ ያደርግ ነበር ቃሩን፣ ይህን ሀብቱን ተጠቅም የሙሳ የቅርብ ዘመድ የቅርብ ወዳጅ ሆኖ ታዲያ አንዳንዴ ይሄ ነገር በሕይወትህ ቢከሰት እንዳይገርም። ልክ እንደ ሙሳ ሁሉ ነቢዩም አለይሂ ሰላቱ ወሰላም አጎታቸው አቡ ለሃብ ምን ያህል እንዳስቸገራቸው ታውቃለህ። ተበት የዳ አቢ ለሐብ ወተብ ብሎ አላህ ያወጀበት። አልያም ሌላ ጊዜ ከጎና ቅፋት ምተኛ ባለቤትህ የመስመርን ቅፋት ትሆን ትችላለች ልክ የሉጥና የኑህ ሚስት ከነሱ ተቃርነው እንደቆሙና ጥፋት ውስጥ እንደገቡት ሁሉ፣ ሌላ ጊዜ አብረው የተወለዱት የአብራክ ክፋይ ካንተ መስመር ተቃራኒ፣ ተጻራሪ ሊቆሙ ይችላሉ። ልክ እንደ ነቢዩላህ ዩሱፍና እንደ ወንድሞቹ ኢና አባና ለፊ ደላል ሙቢን ያሉ ወንድሞቹ ወንድማቸውን ጉድጓድ ውስጥ ለመክተት ርኅራዬ ያልነበራቸው እክቱሉ ዩሱፍ አውጥራሁ ወይም ንግደለው ብለው ወንድማቸው ላይ ሴራ ያወጡ። አንዳንዴ ሸይጣን መሃል ይገባና እንዲህ አይነት ነገሮች ቤተሰብህ ውስጥ ሊከሰት ይችላል። ይህን ስታደንግጥ ዝምድናህን ለመቀጠል ጥረት አድርግ። በሶብር ነገራቶች አለፋቸው። ከጨለማ በኋላ ብርሃን መምጣቱ አይቀርም። የቅርብ ዘመድ እርግጥ ሲዞልምህ ህመሙ ከሌላ የበለጠ ይበረታል። ወዘልሙ ዘውል ቁርባ አሸድ መዳደተን ምልት ህመሙ ተወርሮ ከሚወጋህ ጦር በላይ ያማ ምታቀው ሰው ሊያግዝህ ይገባል። ምትለው ሰው ከጎን ሲርቅ ተቃራዲ ስቆም ያማር ግን ሕይወት ላይ ሊከሰት ለሚችል ሰው የተሻለ ነገር አንተ ሀብት ስትይዝ ወይም የተሻለ ነገር ላይ ስትሆን የሆኑ ስሜቶች ሸይጣን መሃል ይፈጥራል። ለዛ ነው ነቢዩላህ ዩሱፍ ወንድሞቻቸውን አፉ ሲሉ በእኔና በወንድሞቼ መሃል ሸይጣን ካለያየን በኋላ ያሉት። ይሄ ሀሳብ ልብህን ከነካውና የምርም ከአላህ ጋር ቅርብ መሆን ከፈለግ ጉዳዮችህን በሙሉ ለሱ ማስረከብ የምፈልግ ከሆነ የቴሌግራም ቻናል አለን። እዛ ቻናላችን ላይ በየቀኑ አዳዲስ የሆኑ ቻሌንጆችን ከአላህ ጋር ቅርብ የምንሆንባቸውን የተለያዩ ዱዓዎችን እንለቅበታለን፣ እንዲሁም የተለያዩ ቻሌንጆችን እናዘጋጅበታለን። እዛ ላይ ገብተህ ከአላህ ጋር ያለህን ቅርበት ማሳደግ ትችላለህ። እርስ በርስ መማማርም እንችላለን። ሊንኩ ኮመንት ላይ ያለላችሁ ገብታችሁ፣ ፎሎ አድርጎ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ።